አምራን ሞተች። በሚያሳዝን ሁኔታ ናሆም ይቅርታ ሊያደርግላትና ና ወደ ቤቷ ሊወስዳት በመጣበት ሰዓት እሷ ግን አልችልም፣ ከዝ በኋላ አንተ ና ጥቼ መኖር አልችልም፣ ይሄ ልጅም መወለድ የለበትም ትለዋለች። ናሆምም እባክሽ አንችንም፣ ይቅርታ አደርግልሻለሁ፣ ይቅርታ ላደርግልሽ እኮ ነው የመጣሁት፣ እባክሽ ይህንን ነገር አታድርጊ ቢላትም እሷ ግን በንዴት ተነሳስታ የያዘችውን ክሎሮክስ ግጥም አድርጋ ትጠጣዋለች። ወዲያውኑ ተወርቃለች። ከወደቀች በኋላም ኮረፋት ባፏ ይደፍቃል። ናሁን በጣም ይደናገጣል። እባክሽ ንቂ አምራ፣ እንደዛ ታደርጊ እኔ ኮ ይቅርታ ላደርግልሽ ነበር ይቅር እኮ ብይሻለው እያለ ቢያለቅስም እሷ ግን ለወዲያኛው አሸለበች። በጣም ያሳዝናል። ከዚ ቀደም ብላ እንግዲህ ብዙ ቀን ቤቱ ሻንጣዋን ይዛ እየሄደች ለመናው ነበር። ነገር ግን እያፈቀረ ልብ ሲጠላም እንደዛው ነው። እና በጣም አንጀቱ ተቆርጦ ነበረ። እና አሁን በርግጥ አምራን ናሁም እናታፈቅረውም ይቅርታ ቢያደርግላት ራሱ ቤት ገብታ እሱን ለመበቀልና እሱን ለማሰቃየት ነበር የወሰነችው። ምክንያቱም አታፈቅረውም፣ የምታፈቅረው የምታፈቅረው ከልቧ ኤርሚን ነበር። ኤርሚም ደግሞ ከሌላ ሴት ፍቅር ይዞት በሷ ላይ ደርቦ ኑሃሚን አፍቅሯል። እናም ከዛ በኋላ አልጋ ላይ ስታያቸው እንደማይሆናት አውቃ ተስፋ ቆርጣ ወደ ናሆም ጠቅላ መግባት ወስና ነበረ። እንግዲህ የውሸታም ሰው መጨረሻ መጋለጧ አይቀርምና ተጋልጣለች። አባት እና እናት እሷን ለማስተዋወቅ ይዟት የመጣ ቀን ነበረ። ይህች ልጅ አትሆነውም ብለው እየተጠራጠሩት ቢሆንም ግን ያው ሰለላ ሰላይ ሰለላኩባት ማንነቷን ለማወቅ ደቂቃ አልፈጀባቸውም ነበር። ኑሀሜን በተመሳሳይ ሁኔታ ራሷን ለማጥፋት መድኃኒቶችን ለመወጥ ስትል ነበረ እንግዲህ የወይዘሮ ዝናሽ ልጅ ዲያጊ በመድረስ ራሷን ከማጥፋት የታደጋት። እሷም ታዲያ ማን ነህ አንተ፣ እኔ ራሴ እንዳላጠፋ የምትከለክለኝ ትለዋለች። እባክሽ እኔ ላንቺ አዝኜ ሳይሆን ሆድሽ ውስጥ ላለው ልጅ አዝኜ ነው ይላታል። እሷም እንዴ አንተ እየሰማኸኝ ነበር እንዴ? ስትለው፣ አዎ እየሰማሁሽ ነበር፣ ነገር ግን ፈልጌው አልነበረም የሰማሁሽ እና እሱ ዳጊ እንግዲህ እናቱን ወይዘሮ ዝናሽን ስልክ እያወራ ነበረ። አዲስ አበባ መጥቻለሁ፣ ነገር ግን ባልሽ እዛ አዲስ አበባ አሉ በተባሉ ባለ ሀብት ስለሆነ ቤቱን ለማገኘት ደቂቃ አልቆይም ነበረ። ነገር ግን ከድንገት መጥቼ ከማስደነግጥሽ አሁኑ ልንገርሽ ብዬ ነው እያለ እያወራት ነበረ። እንግዲህ ኑሀሜን መድኃኒቱ ልትቅም ስትለያያት፣ ከዛም በኋላ ቆይ ቆይ፣ በኋላ እደውልልሻለሁ ብሎ ስልኩን ዘግቶ ወደ ኑሀሜ መጣው። እዛ እንግዲህ ቆመው እነሱ እያወሩ እያለ ኤርሚም ከኋላ ሆኖ እያያቸው ነበረ። ከዛ ይመጣል ኤርሚ፣ አላስችለውም። ማና አንተ ይለዋል። አንተ ማና አንተ ነው እንዴት፣ ማናት ትጠይቀኛለህ? ይኸውልህ ለማንኛቸውም ለማንኛቸው ምጭ ልጅ እራሷን ልታጠፋ ስትል ደርሼላት ነው ይላል። ኤርሚን በጣም ይደናገጣል። ምን ምን መሆነሽ ነው ኤርሚ፣ ምን መሆነሽ ነው ኑሀሜን ይላታል። ይኸውልህ ካጠገቤ ጥፋልኝ፣ ካጠገቤ ጥፋልኝ፣ እኔ አላቅህም እያለች እንግዲህ ስትመናጨቀው እንግዲህ ዳግም እባክህ፣ እች ልጅ ሰው ያስፈልጋታል፣ ጥበቃ ያስፈልጋታል ይለዋል። እንግዲህ ብቻውንም ሲያወራ ይችልም፣ ይሄ የልጅ አባት ይሆን እንደ መቼም፣ የልጅ አባት ከሆነ እንደዛ ይለማመጣት ይችላል። ያው እንግዲህ ወንዶች የሚታወቁት ሴት ልጅ ስታረግዝ ወንዶች ላይ እንደ እንደሚሉ ነው የሚያውቀው የሚታወቀው። እንደዛ እስከሆነ ድረስ ኤርሚ ደሚ፣ ያው እንግዲህ ኑሀሜን ስለሚያፈቅራት እየተለማመጣት ይቅርታ ለመጠየቅ ይቅርታ እስከምታደርግለት ድረስ ከኋላ ከኋላ እየተከተላት ነው ያለው። እና እንግዲህ አቶ ላይኩን በጣም ደስ የሚል ሰውዬ ነው። እውነት ለመናገር ማለት ነው ከኑሃሚ አባት ይልቅ አቶ ላይኩን በጣም ደስ የሚል ሰው ነው። እንግዲህ አንድ ሰው ዋሽቶ ማጣላት ነው የሚያውቀው እንጂ ዋሽቶ ማስታረቅ የሚባል ነገር የለም፣ በሀገራችን አልተለመደም። ነገር ግን አቶ ላይኩን የሆነ ነገር ትዝ ይለዋል እና ስልኩ ያልጠራውን ዝም ብሎ አሎ ብሎ ያነሳል። እንዴ ምንድን ነው? ኖሀሚን ጫካ ውስጥ ወንዶች እየተከተሏት ነው ብሎ ብድግልና ይወጣል ከቤት። ውጦ ከወጣ በኋላ ግን በሩ ላይ ሆኖ ማዳመጥ ይጀምራል። የኖሀሚን አባትም ወይኔ ልጄ የሆነ ነገር ባልሆነች፣ እንዴ ተናድጀባት እኮ ነው እንደዚ ያልኩት እንጂ ጠልቻ ትኳ ሌለም የሚለውን ወሬ አቶ ላይ ኮንጆሮ ውስጥ ይገባል። ሃይ ለካ እንደዚ ተወዳት አለ። እንኳንም እንደዚህ አይነት ምክንያት ፈጠርኩኝ ብሎ ኖሀሚን ስትመጣ የኑሀሜን አባት ሰቅሰቅ ብሎ ያለቅሳል። እኔ እኮ ተናድጄ እንጂ ጠርቼሽ እኮ አይደለም ልጄ፣ ብሎ እንግዲህ ደሞ ምን ታደርጊያለሽ ጫካ እና ወንዶች ውስጥ ተተናኮሉሽ እንዴ የሚል ጥያቄ ጠይቃታል። ኑሀሜን ምን ማለቱ ነው አባዬ ብላ ትደናገርና፣ ማለት የምን ጫካ የምን ወንዶች እያለች ስትነገር፣ አቶ ላይኩን ግን ባይናቸው ይጠቅሷታል። አይ ከዛም በኋላ ቀየስ ስታደርግና አይ እኔ እኮ ወዴት እንደምሄድ እራሱ አላወኩም ነበረ። በቃ ሲደብረኝ ነው ወደዛ ምናምን ስትለው፣ እንግዲህ ኧረ ጉድ በጣም ደስ ይላል ታረቁ ማለት ነው አባትና ልጅ በለው። አቶ ላይ ኩን ደስ ይላቸዋል። ኑሀሜን በጣም አመሰግናለሁ አቶ ላይ ኩን ላደረጉልኝ በሙሉ ከልብ አመሰግናለሁ እያለች ምስጋና ታቀርባለች። አቶ ላይ ኩን እንግዲህ የኑሀሜን አባት ውጭ ወስዶ አሳክሞ ከዛም በኋላ ቤት ሊገዛላቸው ይወስናል። ስለ ቤቱም ለኑሀሜን አባት ሲያወራ ይቺ የኑሀሜን እህት ሰላቢ ተደብቃ እያዳመጠቻቸው ነበር። ነገር ግን ቶሎ ብላ መታላት ለወይዘሮ ዝናሽ ለመናገር ጥይቅ አልፈጀባትም ነበረ። ይሁልሽ የሆነ ነገር ልነግርሽ ነበር ትላታለች። ነገር ግን አቶ ወይዘሮ ዝናሽ ከቤት ውጪ፣ ሻንጣሽን ጠቅልለሽ ብላ ስላባረረቻት ትታረቀኛለች እና ቤት ተቀመጭ ትለኛለች ብላ ስላሰበች ነበር። ይኸውልሽ፣ ከመውጣቴ በፊት እየሆነ ነገር ነገሮች ነው፣ እናቱ ላኩንና ይህ ሽማግሌ ነገር ሲያወሩ ሰምቻለሁ። ቤት ሊገዛላቸው ነው ትላለች። እሷም በጣም ትናድጃለች፣ ትደነግጣለች። በይ አንቺ አሁንም ውጭልኝ ብላ ታስወጣታለች ባሏ ከመጣ በኋላ ግን እንዴ ምን መሆንህ ነው ማሳከመ ሳያንስ ደግሞ ቤት ልገዛላቸው ነው እንዴ ቆይ አንተ ምን እየሆንክ ነው ትለዋለች ማንች ምን ጎደለብሽ ብገዛላቸው እንዴ እኔ አለ ምን ጎደለ ገንዘብ አለ አንቺ ምንሽ ተነካ አይሆንም አልኩ አይሆንም እንዴ እስኪ የሚያስቆመኝን እናያለን ስላት እኔ ሚስት አይደለሁም እንዴ በዚህ ቤት ማዘዝ አልችልም እንዴ ትለዋለች እንግዲህ ነገር ፍለጋ ማለት ነው ያለሽ ግን ደግሞ አታስቆምኝም መግዛት ትችላለሁ ብሎ በቃሉ ይጸናል። ያ እንግዲህ አቶ ላይኩን የኑሃሚ አባት ያባት ከዚህ በልጅነታቸው ብዙ ነገር አብረው ሰልፈዋል፣ ብዙ ወጣ ወረድ አይተዋል። እና የልጅነታቸውን ትዝታዎች ለመመለስ እንግዲህ የኑሃሚን አባት ያደረገለትን ሁለታ ለመመለስ ነው እንደዚህ እያደረገ ያለው አቶ ላይኩ እንግዲህ የኑሀሜን ፍቅረኛ ከዛ ቤት አባሮታል። ያውም ደግሞ ሚስቴንጅ ሚስቴን ሳል ይዛል ወጣም ብሎ አስቸግሮ ነበር። በመጨረሻም ሽጉጥ ይዞ ሲመጣ እንግዲህ ወይዘሮ ዝናሽ በጣም ተደናግጣ አረታው ለአንድ ሴት ለማንም ልቅምቅም ሴት ፍቅረኛ ብለህ ደግሞ ችግር ውስጥ ልትገባ ነው እንደረባ ክቶ ግባ ብላ ቤት አስገባቸው። እሱም ደግሞ ለምናባክ ውጣ ውጣ ብላስወጥተዋለች ማለት ነው እንግዲህ አምራን አስመታንግን ነገሮች ሁሉ ድብልቅልቅልቅ አድርጋቸው የሄደችው ነገር ግን አሁን ደግሞ ሌላ አጀንዳ መጥቷል፣ ማለት ነው። አጀንዳውም የወይዘሮ ዝናሽ ልጅ ከቻች ብሏል። በእርግጥ ገና ቤት አልገባም፣ በቀጣይ ነው የሚገባው። እና አሁን እየፈራች ትገኛለች ማለት ነው። ኑሀሜን እየፈራቻትን ወይዘሮ ዝናሽ ሚስጢሪን ታወጣትና ዲፋታ አለው እያለች ትገኛለች። እንደዛል ደግሞ በደሞ የ ኑሀሜን እህት ማለት ነው። እና አስወግድ ያብላ አንድ ነገር ታመጣለች። ያንስን ነገር ስትሰማ ግን ወይዘሮ ዝናሽ በጣም ነበር የደነገጠችው። አንቺ ምን አይነት ሰላቢ ነሽ? ከፊት የጥፍ የትላታለች እሷ ታይደች። በኋላ ግን ብቻዋን እያሰበች ነበረ ረች። ልጅ እኮ እውነቷን ነው የምታወራው። ነገር ግን ምስጢሬን ታወጣች አለቃትም እዴፋት አለው እያለች እየፎከረች ነው። ምናምን ግን ችግር ምንም ትዝ አላላትም፣ ማለት ነው ለራሷ በራሷ ችግር ተጠምዳለች። እንኳ የሰው ሚስጥር ልታወጣ ቀርቶ ማለት ነው። በእርግጥም አባቴን አሳክሚልኝ ብላታለች። አባቴን ታሳከምሽልኝ እዚህ ቤት ራሱ አታይኝም፣ ሚስጥርሽንም አላወጣም እንኳ ለዋጣ እዚህ ቤት ራሱ አታይኝም ብላ ቃል ገብታላታለች። ግን አሁን እየተሳቀቀች ትገኛለች። ይሁንና ልጇ ራሱ ሊያግም ሊመጣ ነው ማለት ነው። እሱ ግን ችግር የለውም ዘመዴ ዘመዴ ልጅ ነው ወይም ደግሞ ያከስቴ ልጅ ነው ማለት ትችያለሽ። ነገር ግን እዛ ቤት መጥቼ በእናቴ እጅ እየጎረሽኝ ምግብ እንዲበላ ፈልጋለሁ መጣለሁ ብሏታል። ከመጣችው እንግዲህ ከመጣም በኋላ በእርግጥ ሚስጥር ተደብቆ አይቀርም፣ አንድ ቀን መውጣቱ አይቀርም። ሁልጊዜም ቢሆን እውነት ተደብቃ አትቀርም። ምናልባችን ሊዘገይ ይችላል፣ ሊመነምን ይችላል እንጂ እውነት ተበጥሶም አይቀርም። ለማንኛውም ቀጣይ ክፍል በጉጉት እንጠብቃለን ማለት ነው። ኑሀሜን ድራማ የምትወዱ ሰብስክራይብና ና ላይክ ሼር ማድረጋችሁን አትርሱ።